ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ ዛሬም በአዲስ ቪዲዮ መጥቻ። ያለው ያው ሰሞኑ እኛ ጋር የሚፈጠረው ነገር እያያችሁት ነው። በጣም ማለት እኔ እንጃ፣ ከአቅማችን በላይ እየሆነ ነው። እናንተ ራሱ እኔ እንጃ በጣም ከባድ ነው። እናንተ እንዲሁም የእናንተ የምታዩት ይሻላል። እኛ ግን እዚህ ጋር በአካል ሆነን የምናየው ነገር የሚፈጠረው ነገር በጣም ከአቅማችን በላይ እና ብቻ ያው በጣም እየከበደን ነው እና የእኛ ቤት ጣጣ እንጃ እግዚአብሔር መች አልቆ ብቻ መች ተገላግለን እግዚአብሔርን አመስግነን የምንቀመጥበት ቀን በጣም እየናፈቀኝ ነው ከምር። የእኛ ቤት ጣጣ መቼም ያው የወላንሳ ጉዳይ ነው። ዛሬ ሳሚም የለም ማንም የለም። እና ግን ለብቻዬ ሳይሆን ገኒ ጠርቻታለሁ። ማለት ገኒ ከጎናችን ያለችው እሷ ብቻ ናት። እና ገኒ ጠርቻታለሁ ሳሚ በሌለበት፣ እስኪ ወላንሳ ቢያንስ ሰሞኑ ማለት እንጃ እየፈራች ሚሆን እያስፈራራት ያለም ሰው ቢሆን የሆነ ሚስጥር እንዳለ ነው እሷ እየገባኝ ያለው ማለት ነው። ማለት እኛ ቤት እዚህ ቤት እንድትወጣም አልተፈለገም ከዛ እንድትወጣም ደግሞ እየፈለግን አትወጣም እየተባለ ነው ማለት ምን አይነት ሚስጥር ቢኖራት ነው ይቺ ልጅ አትወጣም እየተባለች የምንከለከለው እና እስኪ እንግዲህ ብቻ ሳሚም እያስፈራራት ይሆን እንዴ ብዬ አሁን ዛሬ የለም ራቅ ያለ ቦታ ሄዷል እና እሱ በሌለበት ማንም በሌለበት ገኒ ጠርቻት በገኒ ፊት ቢያንስ እስኪ የሆነ ነገር የሆነ ነገር ቢያንስ ከነገረችኝ እሱ ያለቀን ትፈራዋለች እሱ እያስፈራራት ከሆነ ከእሱ ጋም ደግሞ የሆነ ሚስጥር እንዳላቸው ነገር ነው እየተሰማኝ ያለው ቢያንስ እስኪ ለብቻችን ሆነን እንደምንም ለምኛት፣ ዛሬ የፈለገችው ነገር አድርግላታለሁ እና እንደምንም ለምኛት የሆነ ነገር እራሱ ብትነግረኝ ለእኔ ይጠቅመኛል። ቢያንስ እናንተ ፊት ራሱ ካሜራ ይዤ የመጣሁት ለምንድን ነው? የሆነ ነገር በቃ ከተናገረች ይጠቅመኛል፣ ይሄ ነገር ይዤ ማለት ነው። እና በቃ እህቴ እስከምድንልኝ ድረስ የፈለግኩት ነገር ማንኛውም ነገር እሆናለሁ። እግዚአብሔርን ነው የምላችሁ። እና ገኒ አሁን ደውዬላታለሁ፣ ትመጣለች ከገኒ ጋር እሷም እንትና ወላንሳ ውስጥ ናት። አልሰማችኝም እና እንደምንም አድርጌ ዛሬ ለመጠየቅ ሞክራለሁ። በቃ የፈለግኩት የፈለገችው ነገር አድርግላታለሁ እግዚአብሔር እና በቻልኩት አቅም ለማሳመን ሞክራለሁ እና እግዚአብሔር ይዳኝ ተምር እግዚአብሔር በቃ ሆዷን ብቻ ያራራል። ለምን ቢያንስ የተወሰነ ነገር ብትነግረኝ ራሱ የሆነ ነገር ባውቅ ለእኔ ትልቅ ነገር ነው። ገን መጣች ምስል

እንግዲህ ያው የእኛ ቤት ነገር ታውቂዋለሽ፣ ምን እንደሚፈጠር ምን እንዳለ አለች። ዛሬ ግን ቢያንስ እስኪ የሆነ ነገር ካገኘን ብዬ ነው አንቺም አስቸኩኝ የጠራሁሽ። እስኪ እግዚአብሔር ካረራለ ማለት ነው። ሳሚም የለም፣ ሳሚም የለም። እና እስኪ እሱ በሌለበት ለምን እንደ እሱ በሌለበት ለምን እንዳልኩ ታውቂያለሽ። እያስፈራራት ቢሆንስ ከእሱ ጋር እኔ የሆነ ነገር እንዳላቸው ነው እየተሰማኝ ያለው። እኔንም ጥምድ አድርጎ ይዞኛል። ታውቂያለሽ አንቺ እራሱ እና ቢያንስ እስኪ በቃ የሆነ ነገር እኔ እህት አላት ብዬ አስባለሁ። ለእህቷ ራሱ እሷ እንደዚህ እያየቻት እንድስራራልን እንደምንም በቃ ዛሬ ምንም አይነት ኃይል አልጠቀም። ወላንሳ ነይማ፣ አንዴ ነይማ

ለምን ነው የሚፈልጋችሁ? ቁጭ በይ፣ የምናወራሽ ነገር አለ። እንዴ ሰው በስነ ስርዓት ሲያወራሽ በስነ ስርዓት ዛሬ እንኳን ቢያንስ ነው። ለመሄድ አስበሽ ነው ነጠላ የለበሽው ዛሬ ማለት ነው። አንድ ነገር ብቻ እኔ ማለት ነው። አንድ ነገር ብቻ ገን ቆይተት አይ ገን ተያት እኔ ዛሬ ማለት ነው። በቃ እዚህ ማንም የለም ማለት

ቆይ አንቺ እግዚአብሔር እህት የለሽም? ቢያንስ የለሽ እህት አይኖርሽ እና ትንሽ አታሳዝንሽም? እሷ አላነት ታዲያ እዘኛ አለ ሰው እኔ ዛሬ የምጠይቅሽ ነገር የምትፈሪው ሰው የለም እኮ በጸባይ የምትለመን ልጅ አይደለችም። በጸባይ መለመን አንቺ አንድ ነገር፣ እኔ እንደሷ ለምኜ ሳይሆን አስገድጄ ነው እንደዚህ። ዛሬ ማንም የለም ሳሚን ነበር እንትን ሳሚን ለምንድን ነው? አይ እኔማ፣ እኔ ቁጭ በይማ ንገሪኝ እሺ፣ ለኔ ንገሪኝ። አይ እሷማ እዛ ቁጭ በይ ስለተባለች ነው። አይ ቆይ፣ እስኪ አንቺ ንገሪኝ እስኪ፣ ለምንድን ነው እኔ በጸባይ እየለመንኩሽ ነው። እንደነ እሚሳይሆን እኔ በጸባይ እየለመንኩሽ ነው። እኔ ቁጭ በይና አዋሪኝ። እምቢ ካሽ እንዲያንጠልጥዬ ነው ለፖሊስ የምሰጥሽ። እኔ እህት አለችኝ ብዬ ነው ጸጥ አልኩሽ። ያስፈራራሽ ነው ሳሚ? ለምንድን ነው ውጪ ተባልሻለሁ? ለምንድን ነው የማታወጪው? እና ደግሞ ለምንድን ነው ባለፈው ነግርሻለሁ ያልሽኝ ነገር? ለምን ንገሪኝ ዛሬ እስኪ በቃ በገኒ ፊት ማንም የለማ። ዛሬ ንገሪኝ በቃ፣ አሁን ምስፈሪውም ሰው የለም፣ ምንም የለም፣ ንገሪኝ። ወላንሳ ንገሪ ተናገሪያ እኔ ማለት ነው እግዚአብሔርን ምንም ነገር ቢመጣብሽ እኔ ከጎንሽ ነኝ እሷ እንድን ብቻ ነው ለመናቸው ነው ልጅቷናቸሁ ላይ ወጣችሁ ተናገሪ ምንድን ነው ለምንድን ነው ከባድ ሚስጥር አለ ብለሽኝ ነበር ከዛም በኋላ ንገሪ ማንም የለም ሳሚ እንደሆነ የለም ንገሪ

ቢያንስ እስኪ መፍትሄው እስኪ እኛ በቃ እኛ ሁለታችን ሌላ ሰው ለማንም አንናገርም። እኔ ከፈለሽ በፈለግሽው ነገር እምልልሻለሁ። እሷም ገኒም ደግሞ ለማንም አትናገርም። ለሳሚም አንቺ እንደነገርሽው እንደነገርሽን አንናገርም። ግን እንደዚህ እሷን እንደዚህ እንድትሆን ያደረጋት ሰው ብቻ ንገሪኝ። እናም ደግሞ ለምን እንደዚህ በየቀኑ በየቀኑ እንደዚህ እንደሚሰባት እንደገናም ደግሞ ባለፈውም ለምን እንደዛ ልነግርሻለሁ ብለሽኝ ስትናገሪ ለምን እንደዛ እንዳረገሽ ብቻ ነገሪ። በቃ አሁን ስለሷም ከዛም በኋላ ባለፈው ንደ ማን ነው እውነቱን ነገር ሳሚ እጅ አለበት ነው አለበት የሁለቱም አንቺ ተያቱ የምን

አ ያ ለምንድን ነው ተገደሽ? ማለት ማነው ያስገደደሽ? ሁለታቸው ሁለታቸውም ከሆነ አንቺ ለምንድን ነው ከዚህ ቤት ቢያንስ እኔ እያመቻቸውልሽ ውጪ ስልሽ ለምንድን ነው የማትወጪው ነው አንቺ የሁሉ ነገር እያስገደዱሽ፣ እኔ ስንት ቀን በሌለበት ስንት ቀን ቀን ቦታ እያመቻቸውልሽ ለምንድን ነው አልወጣም ያልሽኝ? ሳሚ ታዲያ ካልፈለገ እንደዚህ ሲያደርግሽ፣ አንቺ የሁሉ ነገር ሲያደርግ ለምንድን ነው አንቺ ዝም ብለሽ የምትቀመጪው እዚህ ቤት? አንቺ እኮ ትልቅ ሰው ነሽ። ያኛው እያስፈራራኝ ነው ለምደም አንቺ ምን አርገሽ ነው የውሉ ነገር ምን አርገሽ ነው አንቺ በመሃል ሁለቱም ያስፈራሩሽ ምክንያቱ ውስጥ ምንድን ነው? እሱ ናት ከነሱ ጋር ይሄንንስ ነገር የጀመርሽው ለምንድን ነው? ይሄን ብቻ በምን ምክንያት ነው የምትገደጅው እሷን አንቺ እዚህ ቤት ስመጪ ነው የምታውቂው። በባይ በጸባይ ነው የጠየቅሽ ያለው ከዚህም በፊት ነው ሳሚ የለም ብለሽ ዛሬ ውሸት እንዳታወሪ። ከዚህ በፊት እዚህ ነው እስከ ዛሬ ድረስ ለምንድን ነው ያሸሸው? አንደኛ እዚህ ቤት ስገቢ ሳሚን አላውቀውም እኔ እናንተን አላውቃችሁም ብለሽ ነበረ፣ ከዚህ በፊት ማለት ነው። እና አሁን ደግሞ ምን መጥቶ ነው ታዲያ ያውቀዋለው የምትዩ? ሳሚን ማለት ነው። ተናገሪያ። እሱ ውሸታም ዞሮሮታልካሽ ነው። አንቺ የእነሱን ትዳር ለመበጥበት ነው። አሁን ደግሞ ዞርሽ ዞርሽ ወደ ሰ መትል እቺን አንቆ ነበረ፣ እዚህ አንቆ፣ ዝም በይ አንቆ ትለኛለች እንዴ? ምን ነው ኔጋበውን ሳሳይሽ ነበር እሺ አሁን ማለት ነው ሁሉንም ነገር ታዩ ነው። አሁን ትዕግስትን እያጨረሳችሁ ነው። አሁን እኛ ምንም የሚያልቅበት ምክንያት የለ ትያታት ለምኛ አትባክሽ አይደለም። አሁን ማለት ነው እሱ ነው እንደዚህ ያለው መጀመሪያ ሳሚን ሳሚን ላይ ያመጣችው አውቃ ነው። ሳሚን ምንም የምታውቀው ነገር የለም። በቃ የለማ አንቺ የማታውቂ ብዙ እኮ ንገሪን እኮ፣ እሺ እኛም ምንም ነገር አንናገርም፣ ብዬሻለሁ፣ ቃል ገብቼልሻለሁ። ከዛ ንገሪን በቃ ለምንድን ነው እንደዚህ? ማነው እያስገደድሽ ያለው እ ነግረሽ ነው? አይገኝዬ ተናገሪ፣ ምስጥሩን ንገሪን፣ ንገሪን። ራሻል ታጠፈ ነው እንደ እኔ አነቃሽ፣ ምስጥሩን ንገሪን በቃ ንገሪን። ምስጥር አለ ብለሻል፣ ንገሪን። ምንድን ነው ምስጥሩ አንድ አትናገሪ ይሆን? እኔ ለማንም አልናገር ገድም ነገር ላብድ ነው ካንቺ ጋር። እናትሽ እብድ ውስጥ ለውስጥ ማለት የፈለግሽው ነገር እኔና አንቺ እስከ ምድን ድረስ እኛ ቤት ትቆያለሽ። የፈለግሽው ነገር እኮ ግን ማለት ነው። አንቺ ሚስጥሩም ከነገርሽን እሱ እንደዚህ የምትቆይበት ምክንያት የሚፈልግበትስ ምንድን ነው? እሺ፣ ለምንድን ነው ምን እያረግሽለት ነው? ወይስ ደግሞ በየለቱ በየለቱ እያደሰ ነው? እሱም እያደሰ ነው። እናቷ ላ ትድን ነበረ ና ወይስ ደግሞ ምንድነው? እሱስ ምንድነው? ለአንቺ የምትቆይበት ምክንያቱስ ምንድነው? እኔም አልገባኝም። መድኃኒቱ የምታደርጊው ምንድን ነው እሺ? ለእኔ ንገሪኝ። አሁን በጸባይ ለእኔ ንገሪኝ። መድኃኒቱን የምታደርጊው ምን እያደረግሽው? ኧረ ዘባይ የለኝም ምንድን ነው እኮ ንገሪኝ። አሁን እኮ እነግራቸዋለሁ ብለሻል ነው እኮ። ቀን በቀን ነው መድኃኒቱን የምታደርጊው? ታይ ልለምንሽ፣ ጆሮሽን አትያዥ። እያወራችሽ ጆሮሽን አትያዥ። ታዲያ ያው ወደዚህ በይ እና ማለት ነው። በስነ ስርዓት አላመናጫጭቅሽም እኔ ማለት ነው። በጣም ትዕግስቴ ሁለታችሁንም እያስጨረሳችሁ ነው። አንደኛ አንቺም ከእሱ ጋር ሆነሽ እኔም ብዙ ነገር እያደረጋችሁ ነው ግን በጣም እየታገስኳችሁ ነው። ለምንድን ነው የምታገሰው? እንጂ እህቴ እስከ ምድን ድረስ ብቻ ነው። ሌላ ጉር ሁላችሁም ያበቃላችኋል። ግን ዛሬ በጣም ለምኝሻለሁ፣ መጨረሻ ድረስ ማለት ነው። ግን ዛሬ ደግሞ በጣም እየለመንኩሽ ነው። ግን እህት ካለሽ እሷን ከሳዘነች ንገሪኝ በቃ ሚስጥሩ ነገር ነገር በጣም ጊዜያችን አትጨረሽ በቃ እሱም ደግሞ መምጫው ጊዜ እየደረሰ ነው ሳይመጣ በፊት ነግረሽ እና ለማንም አልናገርም እ እኛ የምንፈልገው እሷ የምድንበት ቦታ ነው የምንናገረው ነገር የለም ገኒ ፊት ቃል እገባልሻለሁ አልናገርም ብላሻለች እኮ አልናገርም። ሁለታችንም አልናገርም ለማንም። እኛ ግን በቃ ምድንበት ሁ እንትን ከነገርሽም ውስጥ የራሳችን ነገር እናደርጋለን። ምን አይነት መድሀኒቷ ምንድን ነው የምታረጉት? ማን ይሄ ትክክለኛ ምስጢሩ ምንድን ነው? በቃ ይሄ ከባድ ሚስጥር ነው ብለሽ ምንድን ነው ንገሪኝ። በቃ ይህንም ብቻ ነው እኔ እንድታረጊልኝ የምፈልገው ማለት ነው ለመጨረሻ በቃ ቢያንስ እህትና እናት እህት ባይኖርሽ እራሱ እናት ለእናት ምንም ነገር ይደረጋላ። ስለዚህ በቃ እሱም ብቻ አድርጊልኝ። አንቺ ይሄን ብቻ ንገሪኝ። ተይ አንቺ ምንም የለብሽም ምንም በሱ አታሳቢ እና ነገሪ። እየጠበቅንሽ እኮ ነው ወላንሳ፣ ጊዜያችንም አትፍጫርሽ። በቃ ንገሪ፣ እኛ ብቻ ነገሪ። አንቺ እርጉዝ ምን ጤነኛ ነሽ ግን? አዎ ጤነኛ ነኝ። እኛ የጠየቅንሽ የጠየቅሽ ሌላ ነገር ነው እንጂ እርጉዝ ነኝ ምናምን ብለሽ አቀልጅብን። በእናትሽ አንቺ በእኛ ድራማ እየሰራሽ ነው? እያሾፍሽብን ነው እንዴ? ለምድም አሾፎ እርጉዝ ነኝ ማለት ምንድን ነው? አንቺ ትክክለኛውን ነገር ተናገሪ በእናትሽ። እኔ የጠበቅሽ እርጉዝ ስለ አንቺ እርጉዝና ሳይሆን ትክክለኛውን ነገር ንገርኝ። እርጉዝ ነኝ እኮ። እርጉዝ ነሽ ትበላት እንዴ? እያወራሽ ያለሽው ነገር ግን እየገባሽ ነው? እርጉዝ ነኝ እርጉዝ ነች። ከየት ነው እርጉዝ የምትኘው? ምንድን ነው የምትዩ? አንቺ እኛ ጠየቅንሽ እኮ ሌላ ነው የገባሽ ነው ግን። ጥያቄ ከየት ነው የምታረግ? ምንድን ነው እርጉዝነቱ? በሌላ ደግሞ ስትመጪ አሁን ደግሞ እርጉዝ ነች። ትክክለኛውን ነገር ተናገሪ። ከየት የመጣ ነው ነገር? አለማውራት ፈልገሽ ነው

ከማን ነው ያረገሽው? ወይስ ደግሞ ነገር ነው? ቶሎ ብለሽ ተናገሪ። ቶሎ ብለሽ እኔ

እዚህ ቤት እዚህ ውስጥ አንድ ነገር አትወጣም። ያንን ቆልፍ ይባል